ዳርቻ አይ እኔ ጠርቻት እያወራኋት ነበረ። አሁን በመሀል ስልክ ተደውሎላት ነው። ማን ነው የደወለው? እኔ እንጃ። ሄሎ ሄሎ፣ ማን ልበላባ? ትንሷ አለች ግን፣ አንተ ማነህ? ትንሱ ጋር ጭራሽ ልብ ቅርጽ ብለሽ ነው

ማናት፣ አትናገሪም እንዴ በኋላ። ገና በጣም ሰላም ሰላም፣ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁኝ። እናንተስ ጤንነታችሁ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። ያው ሰሞኑን ምን እየተፈጠረ እንዳለ እያያችሁ ነውና መቼም ብዙዎቻችሁ ማሚ ምን ሆነሽ ነው፣ ለምን እንደዚህ እባክሽ ታረቂ ምናምን ትሉኛላችሁ። ትዳር ይሄ ሁሉ የተገነባ ትዳር እኮ በዚህ ሁሉ ዘመን የተገነባ ትዳር በአንድ ጊዜ እንዲፈርስ እኔም አልፈለግም። ግን አንዳንድ ነገር ሳንወድ በግዳችን የሆነ ነገር ላይ እንድንጨክን ያደርገናል እንጂ እኔ መታረቅ ጠልቻ አይደለም። ደግሞ መታረቅ ሕይወታችንን መቀጠል ጠልቻ አይደለም። ግን በቃ ነገሮች ከአቅም በላይ ሆነው ነው። እኔ ያላሰብኩት ነገር ስለገጠመኝ ነው። በቃ እንዲ መቆጣጠር የማልችለው ነገር ስለሆነ ነው እንጂ እኔ ይሄንን እንዴት የዚህን ሁሉ ዘመን ትዳር በአንድ ጊዜ ለማፍረስ እገደዳለሁ ብላችሁ ነው እንዴ? አደለም፣ እንደዛ አደለም እኮ ቤተሰብ ግን አንዳንድ ሰዎች ይፈርዳሉ፣ ለምን እንደዚህ ትልቅ ሰው አይደላችሁ ወይ፣ እንደዚህ አድርጉ ምናምን፣ በቃ ብዙ ሰዎች ይፈርዳሉ። ማለት አንድ ነገር ሰው የደረሰበት ሰው ነው የሚያውቀው። ወደ ሚዲያም ደግሞ ማምጣት ፈልገን አይደለም። እኛ ማለት ሁሉን ፍቅራችንን ታውቃላችሁ፣ የተነሳንበትን ነገር ታውቃላችሁ፣ አብረን ስንት ነገር እንዳሳለፍን ከምን እንደተነሳን ጀምሮ ሁሉን ነገር ታውቃላችሁ። ስለዚህ እስቲ ሰው ዝም ብሎ መርጦ ፍቅር ብቻ ፍቅርን ብቻ ወደ ለእናንተ ማቅረብ ምን ይሄ በቃ የማይታመን ነገር ማለት ውሸት የሆነ ነገር ነው የሚሆነው። ምክንያቱም ሰው ነው የማይጋጭ የለም። አንድ ቤት ሲኖር የሰው ልጅ በሀሳብ አለመግባባት ይጋጫል፣ ባልሆነ በሆነ ነገር ይጋጫል። ስንጋጭም ደግሞ ያለን ፍቅራችንን እንዳያችሁ ሁሉ ምክራችንን እንደምትቀበሉ ሁሉ ጸባችንንም ደግሞ በመሃል ያው የሰው ልጅ የተጋጨውን ከምንጋጫቸው ጸቦች መካከል አንዱ ነው ያቀረብንላችሁ እኛ ማለት ነው። ምክንያቱም እናንተ ከዚህ ነገር ለካ የሚዋደዱ ሰዎች መሀልም ግጭት አለ መጋጨት አለ። ለምን አንድ ላይ ነዋ የሚኖረው። እንኳን እኛ አይደለንም ብርጭቆ ለብርጭቆም ይጋጫል። እንኳን አይደል እንዴ? ስለዚህ የሰው ልጅ ደግሞ ወዶ ቤቱን ለቆ እንደገና ደግሞ ወደ ሌላ ሀገር አይሄድም። የሰው ልጅ ወዶ ደግሞ ህይወቱን አይተውም። ምክንያቱም ምን ያስየን። ዛሬም ይሁን ነገም ይሁን መቼም ቢሆን የምጠላው ባሌ አይደለም፣ የምወደው ነው ማፈቅረው ነው ልጆች አባት ነው ዛሬም ማለት ነው። ጠልቼው አይደለም፣ ስራውና ድርጊቱ አናዶኝ እንጂ እኔ እንዴት ባሌን እኮ አልጠላውም። ጠልቼው በቃ ማለት ከጥላቻ የመነጨ አይደለም። እኔ ቤቱን ቤቴን አስጥሎ ያስመጣኝ ዛሬም ቢሆን እወደዋለሁ እፈቅረዋለሁ። መልካም ባል ነው ለኔ ግን የሰራው ድርጊት ያደረገው ደግሞ ሳናግረው በስነ ስርዓት አላናግረኝ ስላለ ነው። ጥየው ወደዚህ የመጣሁበት ምክንያት በስነ ስርዓት ቁጭ ብሎ እንደ ድሯችን በወንበር ዙሪያ አላናግረኝ ስላለ ነው። እኔ እያወራው፣ ጥሎኝ ገፈታትሮኝ፣ ከቤት ጥሎኝ ስለወጣ ነው ይህንን ነገር እንትን ያልኩት እንጂ ጠልቾ አይደለም የልጆች አባት ነው። ለምን እጠላዋለሁ? አልጠላውም። ጥፋትም ቢኖርበት ጥፋቱን እንዲያርም፣ እንዲስተካከል፣ ነገሮችን እንዲያጤን እኔን ከጎኑ ሲያጣኝ ለት እንደሚኖር ምክንያቱም ልጆቹን ከሱ ጎን ሆኜ መያዜ ራሱ ቤቱን መያዜ ልጆቹን መያዜ አብረን ተሳስበን ተመካክረን የምንኖራቸው ኖራቸው ከዛም አልፎ ደግሞ ብዙ ነገር አብረን ስናሳልፍ እኔና እሱ መሀል ብዙ እንደዚህ እንደ እውነት እንደ ባልና ሚስትም አይደለም። በጣም የቀረበ ግንኙነት ነው ያለነና ያንን ነገር ከጎኑ ሲያጣ ምን ያህል እንደሚሰማው። የሰው ልጅ እኮ በእጅ ያዙት ወርቅ እንደመዳብ ይባላል፣ አይደለም? ምክንያቱም እኔ ሁሌ ያጠገቡ ስለመሆን ሲያብዝ በበሳጭበትም እዛው ተናግሬ ዝም ስለምለው እንደገና ተቆጥቼም ዝም ስለምል እኔም ሳጠፋ እንደዛው ተናግሮኝ ዝም ስለሚል እኔም ከጎኑ ከጎኔ እሱን ሳጣው ምን አህል እስቲ እንደሚጎዳኝ እንደሚጠቅመኝ የሰው ልጅ እኮ ትንሽ ተራርቆ ራስን መፈተን ጥሩ ነው በእውነት ምክንያቱም አንድ ላይ ዘላለም አለም አንድ ላይ ሲኮን ያ ሰው ምን አህል ይጎዳል ምን አህል ይጠቅማል የሚለውን አናቅም እኔም እሱ ምን አህል እንደምጎዳው እንዲያቅ እኔንም ደግሞ ምን አህል እንደሚጎዳኝ ማወቅ አለብኝ ርቄ። ስለዚህ ያንን ነገር ይማርበት ብዬ ነው እኔ ይሄንን ያደረግኩት። እና ብዙ ሰዎች በስተርጅና ምናምን ሮሽ ነው ምናምን የሚል ብዙ አይነት ንግግሮችን ይናገራሉ። በስተርጅና ታዲያ ያረጀች እንደሆነ ተቃጥላ መሞት አለባት? እንዴት ሴት ልጅ እንዴ! ህይወት እኮ ነው፣ ተሳስቦ ተነጋግሮ መኖር ነው እንጂ አንድ ሰው አረጀ ተብሎ ወይ ደግሞ ትልቅ ሰው ነው ተብሎ ቤት ውስጥ ተቃጥሎ ታፍኖ መሞት አለበት እንዴ? መኖር እየተቻለ እንዴ? ሄዶ ማረፍ እየተቻለ አረ እግዚአብሔርን እውነቴን ነው ምላችሁ። እንደ እኔ ማርፍበትም እንኳን እግዚአብሔር ሰጠኝ፣ ወጣ ብዬም ተነፍስበት እንኳን እግዚአብሔር ሰጠኝ እንጂ እንዴ፣ የሰው ልጅ ትልቅ ሰው ነኝ ሰው ምን ይለኛል፣ አርጅቻለሁ እንደዚህ በቃ፣ ከዚህ በኋላ ሰው ምን ይለኛል፣ ከዚህ በኋላ ምን ይጠብቀኛል፣ ከዚህ በኋላ በቃ ህይወቴ እዚህ ጋር አብቅቷል ብሎ ተገድቦ በመገደብ ውስጥ ሆኖ ተቃጥሎ መኖር የለበትም። ማንም ቢሆን ማንም ወንዱም ትልቅ ሰው ቢሆን ሴቷም ትልቅ ሰው ብትሆን ተሳስቦ ተመካክሮ ተከባብሮ ነው እንጂ መኖር ያለበት። የአልደማመጥ እየተባለ አጉል ነገር እየተደረገ ያልታሰበ ነገር በህይወታቸው ላይ እየተፈጠረ እንደገና ያልሆነ ነገር ውስጥ እየተገባ ሰው ምን ይለኛል እኔ እና ቤት ውስጥ እያለቀሰች እየቆዘመች እየተቃጠለች መኖር አለባት ለምን ተብሎ ወጣ ብሎ መንተንፈስ እያለ ወጣ ብሎ አይምሮን ማሳደስ እያለ ከዛ ሲበርድ ደግሞ ተነጋግሮ ወደ ቤት ይመለሳል እንዴ! ምን ማለት ነው? እንደዚህ አይባልም። በእውነት አንዳንዳችሁ በጣም ስትፈርዱ ሰው ላይ አይን የላችሁም። አረ እንደዚህ አይፈረድም። ሰው ላይ አትፍረዱ፣ ይፈረድባችኋል። በእውነት ጥሩ አይደለም። ሰውኮ ምንም ሳይደርስበት ምንም ሳይሆን የሞቀ ትዳሩን፣ የሞቀ ቤቱን፣ የሞቀ ልጆቹን ጥሎ አይሄድም። ቢበሳጭ ነው ወይ ምን ብትሆን ነው ወይኔ፣ ስንት ነገሯን ይሄኔ ስንት ነገር ከቨር አድርጋ ይሁን ስንት ነገር ችላ ይሁን ይባላል። ሴቶቹንም መልሰን እንፈርዳለን። እንደዚህ መሆን የለብንም በእውነት ማናችንም ቢ ወንዶችም ብትሆኑ ሴቶችም ብትሆኑ፣ ነገሮች ከናንተ አቅም በላይ ከሆነ ወጣ ብሎ መተንፈስን የመሰለ ነገር የለም። ቁጭ ብሎ አንድ ነገር እያብሰለሰሉ ማለት አስፈላጊ አይደለም። ወጣ ብሎ ተንፍሶ ነገርን አረጋግቷ። አሁን ዛሬ እኔ ተረጋግቼ ነው እናንተ ጋር የመጣሁት ተረጋግቼ ለመናገር አቅም ሰብስቤ እናንተንም ለማናገር ራሴን ሰብስቤ ነው የመጣሁትና በቃ እንደዚህ ሰው በተረጋጋ ሰዓት ቤቴ ነው፣ ማን ይከለክለኛል? ቀጥ ብዬ እጄ መግባት ትችላለሁ፣ አትግቢ አይለኝ ግን ራሴን ራሴን እንዴ ከጭንቀትና ከብስጭት ራሴን ማራቅ አለብኝ። እና ልጆችን ሜዳ እስከ መበተን የደረሰ ነገር ላይ ጸጥ ብዬ እየተቃጠልኩ ልቀመጥ እንዴ? እንደዚህ አይደለም እንደዚህ አይነት ፍርድም አትፍረዱ ጥሩ አይደለም ለማንኛውም ግን ዛሬ የመጣሁት ብዙ ወሬ ያበዛውባችሁ ብሶት ሆነብኝና ተናገርኩኝ ቤተሰብ በእውነት በኔ የተከፋችሁ ሰዎችም ለኔ ያዘናችሁልኝም ሰዎች የተከፋችሁብኝ ይቅርታ ያዘናችሁልኝም ደግሞ በጣም አመሰግናለሁ እግዚአብሔር ይባርካችሁ የፈረዳችሁብኝ ደሞ አትፍረዱ ይፈረድባችኋል እና ዛሬ የመጣሁት በትልቁ አላዛርና ትንሱ ያሉበት ነገር በጣም ስላሳሰበኝ የነሱ ግጭት ደግሞ ዝም ብሎ የልጅ የልጅ የልጅ ሆነብኝና፣ በቃ ምንም የሚይዘው የምጨብጠው ነገር ስላጣው እስቲ ዛሬ ትንሱን ቀጥሬያታለሁ። ትመጣለች። ያለሁበትን ቦታ ነግሬያታለሁ። አወራታለሁ አና አናግራታለሁ። ምን መሆን እንዳለበት ምን ማድረግ እንዳለብን እ ቀድሚያ ከሷ ጋር ላውራ ብዬ። እሷን ቀጥሬያት አለው። ቤተሰብ እና ደግሞ እናንተ መቼም የነሱ ነገር እንዳታሳሰባችሁ ተስፋ አደርጋለሁ። ስለዚህ ይሄንን ነገር አብረን እናያለን ያለን። እስቲ ትንሱ ምን እንደምትለን አብረን እናያለን። እንጠብቃት። ቆየች። አንተ ስማ መጣች። ዛሬ በካሜራን ነው የጠበኩሽ። እንዴት ነሽ? ሰላም ነው። ቤተሰብን ሰላም በያቸው። እንዴት ናችሁ ቤተሰቦች? እኛ እግዚአብሔር ይመስገን ደህና ነን። እንዴት ናችሁ እናንተ በቃችሁ? እሺ፣ ዛሬ እንግዲህ የጠራውሽ ያው በካሜራ ነው ትንሱዬ። በቤተሰብ ያው በእኛ የኔም ነገር ያንቺም ነገር ተጨምሮባቸው በጣም ተጨንቀዋል። ያሉበት ነገር ጥሩ አይደለም። ያው መቼም እየገባን እናነባለን ኮመንቶችንም በስተ የሚደውሉ መቼም አንቺ ጋር የሚደውሉ ይኖራሉ። የሚጠይቁሽ አሉ። በዚህ ነገር የተጨነቁ ሰዎች አሉ። ኔ ጋማ መስማማ ይሄ ሁሉ ሰው ይወደኛል እንዴ? በጣም የተጨነቀልኝ ሰው በጣም በእውነት በጣም ነው የሚወድሽ። ነው ራሱ አንቺ አስታርቂሉኛል። እሺ እኔ በቃ የሰው አየሁበት እና አንዳንዴ ለካ ስትቸገሪ ነው ወዳጅ ዘመድሽን የምትለይበት። የሆነ ሲቸግርሽ ስት የሆነ ጉዳት ሲደርስብሽ የሆነ ነገር ስትደሰቺ ደግሞ ምናምን ስትደሰቺና ብዙ ነገር ሲኖርሽ እኮ አጨብጫብሽ ብዙ ነው። አይደለም ማሚዬ? እኔ ደግሞ ያየሁት ይሄ ነገር ማለት ነው፣ በህይወቴ ምን እንደተማርኩ ታቀልሽ ስትቸገሪ እንደውም ብዙ ሰው ይደግፍሻል እኮ እሱን እኮ ነው የምልሽ። ስታዝኒ ደግሞ ማለት ነው ስታዝኒ ስትቸገሪ፣ ተቃራኒ ነው ወይ እኔ ስትደሰቺ አጠገብሽ ማለት ነው የእውነት ደስታ የሚደሰተው በጣም ጥቂቱ ነው፣ የእውነት የሚወድሽ ሰው ነው። እሱን እኮ ነው የምልሽ ነው እሱን እኔና አላዛር እንኳን ስንሆን እውነት ስንጣላ ምናምን የሰው ብዛት ይኖራል። አዎ ግን እንትን ስለክ በቃ ፍቅርስ ኖስትሆኑ ሰው ይጠምደናል። በጣም ነው የሚጠምደን። በቃ እግዚአብሔርን የሚሰድበን ሰው ብዛቱ። ምንድን ነው የምትጃጃሉት? ምንድን ነው እንደዚህ የምትሆኑት? ምናምን በቃ እውነት አላዛርን ደግሞ እንደ ትልቅ ሰው ነው የሚያዩት እና አንተ በዚህ እድሜ ምናየሆን ነገር ይሉታል። ግን እንደዛ አይደለም። አንቺ ሲጀመር የአላዛር እድሜ ለማወቅ አንቺ ነው በቂ። እና በቃ ብዙ ነገር ነው የሚሉት። በስማ እኔ እንዳው በጣም ባለት በቃ እንደዚህ ፍቅር ስንሆን ምናምን እውነት የምሬን ነው። በቃ ሰው በጣም ነው የሚናደደው። የሚናደደው ሰው በጣም ፍቅርን አይወድም። እውነቴን ነው የምነግርሽና ጸብን ነው የሚወደው ጸብን ነው የሚወደው ነው። ይሄንን ያልኩሽ ለምን መሰለሽ? ፍቅር አንቺ በጣም ስትደሰጪ የሚደሰትልሽ ጥቂት ነው። ግን ስለአንቺ የሚያሽሟጥጥ ስለአንቺ ክፉ የሚያወራ ደግሞ ይበዛል። ገብቶሻል። ከዛ በላይ ደግሞ ማሚ በጣም ደጋግ ኢትዮጵያውያን ነን ስታዝኝ ስትደሰችኝ ደውለው ደስታቸውን ወደር የሌለው ከአንቺ በላስታዝሜ ደግሞ እያለቀሱ ደውለው ትንሱዬ እውነት በጣም ቃል የለንም። በዚህ ሁኔታ በጣም ነው እውነት ብዙ ሰውን ማመስገን የምፈልገው እየደወላችሁ በጣም ያጽናናችሁኝ፣ አይዞሽ ምናምን ያላችሁኝ ሰዎች አላችሁ። በቃ ማለት የሰውን ፍቅር እና ሰው የሚጠላሽና የሚወድሽን የምትለይበት ነው። በቃ አንዳንዴ መቸገርና መከፋት ቁጥሩ ነው። ሰውን ትለይበታለሽ፣ ወዳጅና ጠላትሽን ትለይበታለሽ እና እኔ በዚህ በአሁን በሆነብኝ ነገር እኔ በጣም ብዙ ሰው እንደሚወደኝ፣ ብዙ ሰው ለእኔ እንደሚጨነቅ፣ ብዙ ሰው ለእኔ እንደሚያስብ አይቼበታለሁ። እነሱን ደግሞ በጣም እጅግ አድርጌ በጣም አመሰግናለሁ። ከጎኔ ስላላችሁ እግዚአብሔር ይባርካችሁ። ትንሱዬም ደግሞ እንደዛው ደግሞ የሚወዱሽ ሰዎች አሉ፣ ስራንች የሚጨነቁ እኔ ጋር ደውለው ራሱ የኔን ያወሩኝና ምን ይሻላል የልጆቹ ነገር ብሎ ብዙ የሚጠይቁኝ ሰዎች አሉና የእናንተን ነገር ደግሞ እኔ እንዴት አድርጌ ማስተካከል እንደምችል ግራ ገብቶኝ ነው ዛሬ የቀጠርኩሽ፣ ምን ማድረግ እንዳለብን ምክንያቱም፣ ሰዎች በእኛ እየተጨነቁ ነው። ትንሱ ልጅ ምንድሮ ታውቂያለሽ። ያው መቼም እኛ ፍቅራችንንም ጸባችንንም እዚህ ቦታ ላይ የምናመጣው አንደኛ መማሪያም ይሆናል አደለም ፍቅር እንዴት መኖር እንደሚቻል ይማሩበታል ጸብንም ደግሞ ለካ የሚዋደዱ ሰዎች መሀልም ጸብ እንዳለ ሰዎች ይማሩበታል ጸብ አለ ማለት ደግሞ ትጠዩዋለሽ ማለት አይደለም እሱን አትወጂውም ማለት አይደለም ስለተጣላችሁ ማለት ነው እኔ አሁን ለምሳሌ ካስዬ ተጣላሁኝ አይደል? ግን አስዬን አልጠላውም እወደዋለሁ እፈቅረዋለሁ ነገሮች ሊያጋጩን ይችላሉ። ያንን የተጋጨነበትን ነገር ደግሞ እንዴት ነው የምናስተካክለው፣ እንዴት ነው መስተካከል የሚችለው የሚለውን ነገር ያው ዛሬ እኔ መካሪ መካሪ መሆን ባይጠበቅብኝም ግዴታ ግን እናት ስለሆንኩኝ ይሄንን ነገር ማስተካከል አለብኝ። ቤተሰብ መቼም አንዳንዶቻችሁ የራስሽን ሳታስተካኪ የሰው ልታስተካኪ መጣሽ ልትሉኝ ትችላላችሁ። እና እነሱ ከኔ ልጆች ናቸው። እኔ ደግሞ በጣም ትልቅ ሰው ነኝ እና የራሴን ነገር ራሴ ማስተካከል እችላለሁ። እነሱን ለማስጨነቅ አይደለም። ስለዚህ ግን እነሱ ዛሬ እናንተ በእውነት ትንሱ ይሄን ነገር እንዴት ማስተካከል እንዳለብን፣ እንዴት መሆን እንዳለበት እንድንነጋገር ነው የጠራሁሽ። ምንድነው እኔ ምንም ማለት ምን አንቺ ወድሻለታ ቀልሽ። ግን እኔው ምንም አሁን ምንም መመለስ አልችልም ምክንያቱም ትሄድ ራሱ ከአንቺ ጋር አንቺን ለማግኘት ስመጣ ራሱ የሚናገረኝ ንግግር አለ ያምንጨጭቀኛል፣ ምናምን እኔ ይመስለኛል ፍቅሩ ያለቀ የሚመስለኝ በቃ። እንዴት ታስብያለሽ? እንዴት አደለም፣ ማስገደድ አደለም እኮ አሁን አንቺ ናስገድጅሽ ነው የመጣሽው አደለም እኮ እሱንም እንደዚሁ ነው ማናገረው። እኔ ታውቂኛለሽ። እንኳን እናንተ አንድ ላይ እንኳን ወክ ምናምን ብላችሁ አብረን ነው ትምህርት ቤት እየሄድን ነው ምናምን ስትይኝ እንኳን ስልክ ስደውል በጋራ ነው የማናግራችሁ፣ ደብቄ አላወራሽም፣ ታውቂያለሽ። ስለዚህ እሱን የማወራው ነው አንቺን የማናግርሽ፣ ለይቼ እሱን የማናግረው ነገር የለም። ተረዳሽኝ አይደለ? ስለዚህ እኔ በኩል ሳይድ ስለሆነ የማያችሁ እሱንም አንቺንም በኩል ነው የማናግረው። ግን መጀመሪያ እስቲ ቆይ የእሷን ሀሳብ ልረዳ፣ እሷን ልጠይቃት በሚል ነው ወደ አንቺ የመጣሁት። አዎ እሱን ማ ትክክል ነሽ። ግን ማሚ በቃ እሱ ሀሳቡ እውነት እኔ ምንም በቃ ሊገባኝ አልቻለም። እውነት የምሬን ነው። ሀሳቡን ሊገባኝ አልቻለም ማለት በቃ ምን ፍላጎቱ ምን እንደሆነ አላውቅም። እና እሱም ብታወሪ ምንም ችግር የለም። የሆነ ነገር በይኝ እንጂ እኔ እኮ አንቺ ዝም ብለሽ ምን ልበልሽ ማሚ በቃ ምንድን ነው እሺ ሀሳባችሁ? ወደፊት ምንድን ነው መሆን የምትፈልጉት? እሺ አሁን እንደዚህ እኔ ደግሞ እንዴት አርጌ ነው? እሺ እንደዚህ እኔ ቁጭ ማለቱም እኮ በእናትሽ ከበደኝ። እኔ አውማሚ ከሱ ስርቅ ማለት ነው። ልጅቷም ሰላም ሰጣኛለች። ስለዚህ እንደዚሁ ይሻለኛል። አረ እንደዚህ ጥሩ አይደለም እኮ ትንሱ። እሷ ምን ታመጣለች ብለሽ ነው? ለምንድነው እንደዚህ የምትዩ? በሱ ህይወት ላይ እሷ ምንም አታመጣለች። እሷ ወሳኝ ናት? ምን ታመጣለች? ምንም እኮ ነው ማታመጣው። እሱ እሱ በቃ እሱም እውነት የምር ተስተካክሎ በቃ ይቅርታ ጠይቆኝ በቃ ነገሮችን ቢያስተካክል ኖሮ እሷ ምንም አታመጣም። አይ ማንንም ማንንም እኮ እኛ ማስተካከል ያለብን እኛ ነን እሷን ብትወድ ቆይ ወይንገርሽ በአላዛር ህይወት ላይ እኮ ማንም ሊወስን አይችልም፣ አይችልም ራሱ አይደለ የሚወስን ነው። አላዛር እኮ ህጻና አይደለም አይደለ እንዴ? በራሱ ህይወት መወሰን የሚችል ነው። የሚጠቅመውና የሚጎዳውን የሚያቅሰው ነው አይደለ እንዴ? አንቺን ብትሆኚ የሚጠቅምሽን የሚጎዳሽን ታውቂያለሽ። ደግሞ ፍቅር ደግሞ ፈተና አለው እሱ። ይሄ እንዳልኩሽ ፍቅር ብዙ ፈተና አለው። ስልክ እየተደወለልኝ፣ ቅርታ አንዴ አውርቼ ልምጣ። ቅርታ ጋር እሺ፣ እንትንም አለው ስልክ ስለሆነ እሺ አይ እኔ ጠርቻት እያወረዋት ነበረ። አሁን በመሃል ስልክ ተደውሎላት ነው። ማነው የደወለው? እኔ እንጃ። ማን እያወራሽ ሰውን እያወራ ነው። ማን ነው ሄለው ሄሮ፣ ማል በላባ ማነህ? እዚህ ልጅም እንዴ፣ ትንሱ አለች። ግን አንተ ማነህ? ትንሱ ጋር ጭራሽ ልብ ቅርጽ ብለሽ ነው? አንተ አንተ ፍቅር እኮ ነው ያሉበት። ተናገሪ ስለ ማንነቱ። ማና አንተ? ሄሎ አይሰማም። ማና አንተ እሷን ፍቅር የምትለው? ለምን ዘጋሹ? እናት ምን ማለት ነው? ምን ማለት ነው? ከማን ጋር ነው የምታወሪው? እናት እባክሽ ተረጋጋ። ስሚ ማነው ማነው? ተናገሪ እንደዚህ አይነት ወሬ የምታወሪው ማነው? አንቺን ፍቅር እያለ የሚጠራሽ እ ማን? አትናገሪ! ምንድን ነው በኔ ላይ ፍቅር የማትሽቅ ናት። ሄደሺ ሄድ። ከዚህ በኋላ ግን አጠቄ እንዳደርሽ እሺ። በጣም ባለጌ ነች። አስቸኳይ ነገር ስራ ጉዳይ ሆኖብኝ ለማንሳት የተገደድኩት እንጂ ራሱ ስልክ አላነሳም ግን ያው ቀረጻ ላይም ቪዲዮ ላይም ስለሆነሽ ነው ወደዚያ ሄድኩት እንጂ ሌላ ነገር አጥቶ። አይዞሽ እሺ፣ አንቺም ተረጋግሽ።